አሁን ደግሞ የተመረጡ አሉ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግሥት እንዲያቸው ጥሪ ያቀርባሉ። አይ አይደለም፣ ታይለኝም ለምን እንደሆነ ታውቃለች። ለዑማው የማይጠቅም መምራት አይችልም። ሙስሊምን የሚከፈል ለሙስሊም መምራት አይችልም። መንግሥት ነው ለአገር ለሚመራው ጥሪ ማቀርብ። መርሐባ የተናገረችው ንግግር እንግዲህ ሁላችሁም ሰምታችሁታል። በመጀመሪያ ደረጃ ግን እንግዲህ ሴትዮ እንደዚህ መሆን፣ እንደዚህ መጋን፣ እንደዚህ ስሜታዊ መሆን፣ እንደዚህ መቅለብለብ፣ ያው ድርጊቷን በመመልከት በዚህ አማርኛ ነው የምገልጸው። እንደዚህ መሆኗ ያላትን ሀያ የሴትነትን ሀያ አውለቃ የጣለች መሆኗን ከንግግሯና ከድርጊቷ ምንረዳው ነገር ነው። በሁሉም ነገር ላይ እኔ ካልገባሁበት፣ ሁሉንም ነገር እኔ ካልጨበጥኩት፣ እኔ ካላየሁት፣ እኔ ካልተናገርኩበት የምትል ሴት ናት። ሴት ልጅ በዚህ አይነት ሁኔታ እንደዚህ ሲሆን በጣም የሚያስጠላ ነገር ነው። ሀያ በሁላችንም ላይ የሚጠበቅ ነገር ነው። በወንዱም በሴቱም የሚጠበቅ ነገር ነው። ነገር ግን በሴቶች ላይ ደግሞ ይበልጥ ሊላበሱትና እንደ ልብስ አድርገው ሊይዙት የሚገባ ትልቁ ነገር ሀያ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ ከሆንሽ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶችንም አርአያ አድርገሽ የምትይሽ ከሆነ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች እንዳንቺ አይነት ተግባር የጠሩ መሆናቸውን ማወቅ አለብሽ። ሙፈሲር ነኝ ታያለሽ ተፍሲር ትፈስሪያለሽ ሐዲስ ትናገር ያለሽ ዳዕዋ አደርጋለት ያለሽ በዚህ አይነት መልኩ ነብዩ ስለ ላሁ ወሰለም ውድ ባለቤቶች ይህንን ተግባር ሽን ቢያዩትና ቢመለከቱት ምን ያክል እንደሚወግዙት አካሄዳቸው በመነሳት መገመት የሚከብድ ነገር አለ። አይሻ ረዲ ላሁ አንሃ ሐዲስም ዘጋቢ ናት። አስተማሪም ናት። ነገር ግን ስታስተምር ሐዲስን ስታስተላልፍ ያንችን አይነት ድርጊት የአንችን አይነት መወራጭት ያንችን አይነት ድምፅ መጮህን በጭራሽ አይታይባቸውም ነበር። ነገሩ ከመጀመሪያውም ታላላቅ ኡስታዞች መክረውሻል። ምክራቸውንም እንደማትቀበይ ለስሜትሽ ተገዥ መሆንሽን በራስሽ ያሳየሽው ነገር ነው። ከኡስታዝ ወሂድ ጋር አላህ የጠብቀውና በኒቃብ በሂጃብ ጉዳይ ላይ ያደረግሽውን አንዳንድ ቃለ ምልልስን አይቼ ነበር። በስነ ስርዓት ሊያስረዳሽ እየሞከረ እንዴት አይነት ሁኔታን ስታሳይ እንደነበረ ሚዲያ ላይ የተመለከቱ ሰዎች ሁሉ የሚያዩት ነገር እ ነውሳሰውዲስ ነ ነገ ሽ ክርክር አይደለም እያዳመጭ አይደለም ለመሰለችፌደረጋ አረ እንደ ክርስቲያን አታውሪኝ ስታውሪኝ እንደ ሙስሊም አውሪኝ። ቢያንስ እንኳን ነሲያ እንደሚያደርግ ቁርአንና ሐዲስ ሲጠቀስ ለዲፌንዲንግ አይጠቀስም ለሙስሊም አዳምጪ። ሀሳቤን አልጨረስኩም እኮ። አሁን ምንድን ነው ኒቃብ ፈርድ ነው ወይስ ሙስታሀብ ነው በሚለው ሂላፍ አለበት ብለሽ ብታስብ፣ ማውራት ከፈለግ ከውሳዝ ዋሂድ በውስጥ ማውራት እንችላለን። ጀዛክ ላሁ ተዓላ ነው። ለምን ትፈሪያለሽ? ከእውነት ነው አይደለም ስለ የተናገሩትን ነው አሰሚም ማለት ነው። በጣም ነፍስያ ነው። ይሄ የነፍስያ ጉዳይ ነው። ነው ነፍስያ ነው። ይሄ ከባድ ነፍስያ ነው። የሙስሊም ሴት ባህሪ ሻርፕን ሂጃብን መልበስ ብቻ አይደለም። ሀያ የሚባል ትልቅ ልብስ አላቸው። ይህንን ልብስ የምታገኙ ደግሞ እነዛ ውድ የነቢዩ ስለ ላ ሰለም ሚስቶች፣ ባለቤቶች እና የነዛን ውድ ሰሓብያት ታሪክና አካሄዳቸውን በምትመለከችበት ጊዜ ይህንን ውድ ሀያ የተባለ ልብስን ታገኛለች። ዝም ብሎ ማንንም አልፈራም ማን ይናገረኛል ብለሽ ብትወራጭ ክብርሽ ነው እንጂ የምታጎይው ምንም ነገር የምትፈጥረው ነገር የለሽ። ስለዚህ ድርጊቶችሽ ሁሉ በሙቀት በኃይል የተሞሉ ናቸው። አላህ አደብ ይስጥሽ፣ አላህ ስርአት ይስጥሽ። መጅሊስን በተመለከተ የተናገርሽው ስርዓት የጎደለው ንግግር አለሽ። አንድ አሁን ደግሞ የተመረጡ አሉ፣ የሚከፋፍሉ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን እራሱ መንግስት እንዲያቸው ጥሪ ያቀርባል። ለምታ የለኝም ለ ለምታ የለኝም አመራር ላይ ያሉ የሙስሊም መሪዎችን መናገርም ከሆን የፈለግሽው ስርዓቱ ሄድም፣ ሚዲያ ላይ ወጠሽ እንዲህ እየተወራጨሽ አደለ የምትነግራቸው አደብና ስርዓት አለው። ይህንንም ከሆነ የፈለግሽው ነገር ግን አንቺ የፈለግሽው ይህንን አይደለም። ከፋፋይ ያልሻችሁ ማንን እንደሆነ የታወቀ ነው። የዚህን አይነት ስሜታዊነትሽን የሚቃወሙ ማን ማን እንደተመረጠ ሁላችንም እናውቃለን። አንቺ እንደገለጽሻቸው ከፋፋይ የተባሉ የሱና ኡስታዞች አልተመረጡ። በዕልማቸው፣ በአኽላቃቸው፣ በአካሄዳቸው በሁሉም ስነ ምግባራቸው የተሻሉ የተባሉ የሱና መሪዎቻችን፣ የሱና ዑለሞቻችን ተመርጠዋል። አልሐምዱሊላህ መጅሊስ ላይ የተመረጡ ሰዎች ሙሉ ለሙሉ ሁሉንም ነገር ያሟላሉ ማለት አይቻልም። ክፍተት ይኖርባቸዋል፣ ጉድለት ይኖርባቸዋል። ነገር ግን ይህንን ክፍተታቸውን ጉድለታቸውን አንቺ በገለሹ አይነት ሁኔታ እየወጣን ምንናገር ከሆነ መፍሰዳን እንጂ መስለሐን ማምጣት አይቻልም። እስበይ ተረጋጊ ብዙ ነገር